ኢብራሂም ትራውሬ እስከ ዛሬ ለነበረው የቡርኪና ፋሶስ በከፋ ድህነት ምዕራባውያኑንና ተባባሪዎቻቸውን የቀድሞ የአገሪቱን ባለስልጣናት ተጠያቂ ያደርጋል። ትራውሬ ዛሬ ላይ ሁለቱንም አካላት ከቡርኪና ፋሶ ጫንቃ ላይ ወርዶ አባሯቸዋል። አሁን ላይ በቡርኪና ፋሶ በአይኤምኤፍና ወርልድ ባንክ በኩል ገብተው የሚፈተፍቱ የምዕራባውያኑ እጆች የሉም። ትራውሬ ከእነዚህ ተቋማት ብድር ለመውሰድ አለመፈለጉ ብቻ ሳይሆን ሀገሪቱ ያለባትን ዕዳ መክፈሉ ተቋማቱ በሩቆ ነው። ሰውየውን ከመተቸት ውጪ ቡርኪና ፋሶ ላይ ምንም አይነት ሚና እንዳይኖራቸው አድርጓቸዋል። ሆኖም ትራውሬ አንድ ነገር ለምዕራባውያኑ ተንኮል የመግቢያ በር ሊሆን ይችላል ብሎ ገመተ። እነሱም በእነዚሁ ሀገራት የሚዘወሩ የምዕራባውያኑ የሰብዓዊ እርዳታ ድርጅቶች ናቸው። እናም ሰውየው በቡርኪና ፋሶ በሚንቀሳቀሱ በእነዚህ የምዕራባውያኑ የሰብዓዊ እርዳታ ድርጅቶች ላይ ምርመራዎች እንዲደረጉ የአገሪቱን የደህንነት መስሪያ ቤት አዘዘ። ምንም እንኳን የምርመራውን ውጤት በተመለከተ ድርጅቶቹ ባይቀበሉትም በሰብአዊ ድጋፎች ስም የስለላ ስራዎችን እንደሚሰሩ የቡርኪና ፋሶ የደህንነት ሚኒስቴር ገለጸ። እናም በርካታ በሰብአዊ ድርጅቶች ውስጥ የሚሰሩ አውሮፓውያን ሰራተኞች በቁጥጥር ስር ዋሉ፣ በስለላ ወንጀልም ክስ ተመሰረተባቸው። መቀመጫውን በኔዘርላንድስ ያደረገው የሰብአዊ ድርጅት ይንሶ በበኩሉ ግን ውንጀላውን አልተቀበለውም። ሙሉ የክስ ዝርዝሩ ልክ አይደለም ሲል በሀገሬው ወታደራዊ መንግስት በቁጥጥር ስር ውሎ ያሉት ስምንት ያህል አውሮፓውያን ሰራተኞች ከስር ነጻ ይወጡልኝ የሚል መልእክትን በግልጽ አስተላለፈ። የቡርኪና ፋሶ የደህንነት ሚኒስትር መሐማዱ ሳና እንዳሉት የሰብአዊ እርዳታ ዓላማን አንግበው የቡርኪናፋሶን የቡርኪና ምድር የረገጡት እነዚህ ስምንት የድርጅቱ አባላት በተለያዩ መንገዶች ስለላ ስለማከናወናቸው ተጨባጭ ማስረጃዎችን አግኝተንባቸዋል። ይህንንም ማንም ማረጋገጥ ይችላል አሉ። በቁጥጥር ስር ከዋሉት ውስጥ የፈረንሳይና የሴኔጋል ጥምር ሴግነት ያላቸው ከቼክ ሪፐብሊክ እና ከማሊ የተወከሉ እንዲሁም ሌሎች ከቡርኪና ፋሶ የወጡ በአገራቸው ክደት የፈጸሙም ጭምር እንደሚገኙበት ማሐማዱ ሳና ገለጹ። በተለይም ያለሀገሪው መንግስት እውቅናና ፈቃድ መረጃ ሲሰበስቡ ነበር መባሉ ክሱን ይበልጥ አከረረው። እነዚህ ስምንት አባላቱ በድብቅ ስብሰባዎችን ሲያካሂዱ ከዛም አልፈው በኦንላይን ሰዎችን በማግኘት ሚስጢራዊ መረጃዎችን ሲለዋወጡ እንደነበርም ገልጸዋል። በተለይም መረጃዎቹ ደግሞ ለሀገር ብሔራዊ ደህንነት ስጋት የሆኑ በቡርኪና ፋሶ ሀገርን በመጥቀም ሰበብ አስልተውና ተደራጅተው ለመጉዳት የመጡ ናቸው ብለዋል። የኒዘርላንዶ ኢንሶ የተራዶ ድርጅት ከቡርኪና ፋሶ መንግስት ስውቅና ውጪ መረጃ በአገሪቱ ስላሉ ላሉ ሚስጥራዊ ጉዳዮች በመሰብሰብ የመጎንጀላቹ ምክንያት ምን ይሆን በሚል ለቀረበለት ጥያቄ ሲመልስም እርግጥ መረጃ የመሰብሰብ ስራ አንሰርተናል። አላማው ግን እንደ ታማንበት ለስለላ ሳይሆን ፍጹም ሰላማዊ ለሆነና ለሰብአዊ እርዳታ ተደራሽነት አጋዥ የሆነ መረጃን ብቻ አባላቶቻችን ሲሰበስቡ ነበር በሚል ማሰባቢያ በመስጠት ተከራክሯል። ኢብራሂም ትሮሬ ፈረንሳይን በሩሲያ በመተካት የመሰረቱትን አዲስ አጋርነት በተመለከተ በተለያዩ አጋጣሚዎች ሲያብራሩ፣ ብዙ ጎበዝና ብልህ በሳይንስ ጥሩ የሆኑ ቡርኪና ፋሶውያንን ማሰልጠን ያስፈልጋል፣ ሀገሪቱን ማሳደግ የሚቻለው በሳይንስ ነው ብለዋል። ለዚህ ደግሞ እውነተኛ ልኬቷ ሩሲያ ናት የሚል ሀሳብን በማንሳትም ምርጫቸውን አሳማኝ በሆነ መልኩ በህዝባቸው ዘንድ አስርጸዋል። ቡርኪና ፋሶ የኒኩለር ኃይል ለማግኘት የምታደርገውን ጥረት ለማሳካት የኒኩለር ኃይል ማመንጫ ባለቤት መሆን የሚያስችላትን ታሪካዊ ስምምነት የመጨረሻውን አስተዳደራዊ ሰነድ ከሩሲያ ጋር በይፋ ተፈራርማለች። የምዕራባውያን አጋሮችን እየራቀች ከሩሲያ ጋር የነበራት ግንኙነትን እያሳደገች የምትገኘው ቡርኪና ፋሶ ለሰላማዊ ዓላማ የኃይል አቅምንና ደህንነትን ለማሳደግ ከሩሲያ ጋር የኒኩለር ግንባታ ስምምነት መፈጸሟንም በይፋ አሳውቃለች። ይህን ያስተዋሉት ተንታኞች ባለ ግርማ ሞገሱ ኢብራሂም ትሮሬ አገሩን ከምዕራባውያን ኢምፔሪያሊዝምና የእጅ አዙር ቅኝ አገዛዝ መዳፍ ለማላቀቅ የቆረጠ የፓን አፍሪካኒስት መሪን ስብዕና በጥበብ ገንብቷል ይላሉ። የኮንትሮል ሪስክስ አማካሪ ድርጅት ከፍተኛ ተመራማሪ ቤቨርሊ ኦቺንግ የትሮሬ መልእክቶች አሁን የምንኖርበትን ዘመን ያንጸባርቃሉ ይላሉ። አፍሪካውያን ለምን በዚህ የሀብት ባለጸጋ በሆነ አህጉር ውስጥ በድህነት ይኖራሉ የሚለውን ጥያቄ በማንሳት እየተንቀሳቀስ ያለው ብቸኛው መሪ ኢብራሂም ትራውሬ ነው ይላሉ። ከሩሲያ ጋር የተቆራኘው ትራውሬ በአገሪቱ ኢኮኖሚ ላይ ያመጣውን ለውጥ ራሳቸዋ የሚፈና የዓለም ባንክም እየመረራቸውን ቢሆን መስክረውለታል። አይኤምኤፍ በሪፖርቱ ምንም እንኳን አስቸጋሪ ሰብዓዊ ስጋት አሁንም ያለበት አካባቢ ቢሆንም በ2025 የቡርኪና ፋሶ ኢኮኖሚ ጠንካራ ሆኖ ይቀጥላል ተብሎ እንደሚጠበቅና አገዛዙ የሀገር ውስጥ ገቢን በማሳደግ በትምህርት፣ በጤናና በማኅበራዊ ጥበቃ ላይ የሚያወጣውን ውጪ በመጨመር የሚያስመሰግን እድገት አምጥቷል ብሏል። ፖል ሄነሪ ዳሚባ በጥር 2022 በህዝብ ተመርጫለሁ ከሚሉት ካቦሬ ላይ መፈንቀለ መንግስት አደረጉና ወንበሩን ተረከቡ። በዚህ ክስተት ግርታ ውስጥ ያለችውን ቡርኪና ፋሶን ለማረጋጋት በወሰዱት መጠነኛ እርምጃዎች ኢብራሂም ትራውሬን በቡርኪና ፋሶ ሰሜናዊ ማዕከላዊ ክልል የመድፍ ጦር አዛዥ አድርገው ሾሙት። ሆኖም እኔ ይሻላችኋለሁ ብለው መንግስት የገለበጡት ፖል ሄነሪ ዳሚባ ተስፋ እንዳደረጉት በህዝቡ ሳይወደዱ ቀሩ። ሆኖም ሰውየው በሕዝቡ አለመወደዳቸው ግድ አልሰጣቸውም። ነገር ግን በሰውየው ላይ ንቀት ያላቸው የአገሪቱ ታጣቂዎች ሀገሪቱን ከእጅ መፈልቀቃቸውን አጠናክሮ ቀጠሉ። የዳሚባን በህዝቡ አለመወደድና ታጣቂዎችን መቆጣጠር አለመቻልን ያስተዋለው ኢብራሂም ትራውሬ በሰውየው ቅሬታ አደረበት። በዚህ ጊዜም ፈረንሳይ በሰፊ እጇ የአገሪቱን ሀብት መዛቋን ቀጥላ ነበር። ሀገሩ ቡርኪና ፋሶ በአቀመጦት ስትንገዳገድ ያስዋለው ኢብራሂም ትራውሬ ወጣት መኮንኖችን አደራጀና ሄነሪ ዳሜባ በመጡበት በዙ ዓመት 11 ወታደሮችና ከ12 በላይ የሚቆጠሩ ንጹሐን ዜጎች ሕይወት የጠፋበትን ሁለተኛውን መፈንቅለ መንግሥት አደረገ። ኢብራሂም ትራውሬና ጓዶቹ ሊቀጣጠሉ የነበሩ ሕዝባዊ ግርግሮችንም በቁጥጥር ሥር አደረጉ። ትራውሬ የሀገሪቱ ጊዜያዊ ፕሬዝዳንት እንደሆነ ይፋ ሲደረግ መላ የቡርኪና ፋሶ ሕዝብ እጁን አንስቶ መቀበሉን ገለጸ። ትራውሬ ከዚህ በኋላ በውጭ ጣልቃ ገብነት በሚሰወረው የምዕራብ አፍሪካ ፖለቲካ ተስፋ የቆረጡ ወጣቶችን ከፈዘዙበት አነቃ። ከዛ በኋላ ባከናወናቸው ስራዎች በክልሉ የሚታየውን የምዕራባውያን ፈላጭ ቆራጭነት የገታ አርያ ተደርጎም ተወሰደ። የትራውሬ ፖለቲካ አረማመድ በምዕራብ አፍሪካ እንደ አብዮት ለመታየት ጊዜ አልወሰደበትም። ወደ ሥልጣን ከመጣ በኋላ ለውጥ ካደረገባቸው ጉዳዮች ውስጥ በአገሩ የተፈጥሮ ሀብት የበይ ተመልካች የነበረውን ቡርኪና ፋሶአዊ በውጭ ባለ ሀብቶች በተያዙ ኩባንያዎች ላይ ሳይቀር እንዲሳተፍና የኩባንያዎቹም የ15 በመቶ ድርሻ ለአገሪቱ ዜጋ እንዲተላለፍ የሚያስገድድ ሕግ አጸደቀ። ከዚህ በተጨማሪም የግል ኩባንያዎች በተለይም የውጭ ኩባንያዎች እንደፈለጉ ሲያዙባቸው የነበሩ የማዕደን ቦታዎች በመንግስት እጅም እንዲገቡ አድርጓል። ከዚህ ሌላም አሁን ላይ ቡርኪና ፋሶ ወዳጅ ለሆነች ሩሲያ የማዕደን አውጪ ኩባንያዎች በጋራ ለመስራት ፍቃድ ሰጥቷል። ቡርኪና ፋሶ ላለፉት ዘመናት ከማዕድን ሀብቷ ተጠቃሚ እንዳልሆነች የሚገልጸው ኢብራሂም ትራውሬ አሁን ግን በሀገሪቱ ታሪክ ለመጀመሪያ ጊዜ ብሔራዊ የወርቅ ክምችት እንዲኖራት ለማድረግ የወርቅ ማጣሪያ መገንባት ችሏል። እነዚህ እርምጃዎቹ ሰውየውን በአገሩ እንደ መሲህ ቢያስቆጥረውም በምዕራቡ ዓለም ግን ጥርስ አስነግሶበታል። ለዚህም የሚደረጉበት ተደጋጋሚ የግድያና የመፈንቅለ መንግሥት ሙከራዎች ተጠቃሽ ናቸው። እንደ አውሮፓ አቆጣጠር በ2023 ኢብራሂም ትራውሬ በሩሲያ አፍሪካ መሪዎች ጉባኤ ላይ ያደረገው ንግግር ሰውየውን የበለጠ ዓይን ውስጥ እንዳስገባው ይገለጻል። በዕለቱም ባደረገው ንግግር የአፍሪካ መሪዎች የምዕራባውያን ኢምፔሪያሊስቶች አሻንጉሊት መሆን ማቆም አለባቸው ነበር ያለው። ይህ የሰውየው ንግግር የፓን አፍሪካኒዝምን እንደገና ያሳወሰና ያስዋወቀ ነበር። ለተደራሽነቱም የሩሲያ የመገናኛ ብዙሃን ትልቁን ድርሻ ወስዷል። የዕለቱ የኢብራሂም ትራውሬ ንግግር በማብራሪያ ድረገጾች አማካኝነት ከአፍሪካ አልፎ በጥቁር አሜሪካውያንና ጥቁር እንግሊዛውያን ዘንድ እንዲሁም በመላው ጥቁሮች ላይ መነቃቃትን ፈጥሯል። ተንታኞቹ እንደሚሉት በዘረኝነትና በቅኝ ግዛት ያለፈ ማንኛውም ህዝብ በሰውየው ንግግሮች ልቡ መሞቁ አይቀርም ይላሉ። ኢብራሂም ትራውሬ የጉሮሯ አጥንት የሆነባት ፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ሰውየውን እንደማይወዱት በግልጽ ሲናገሩ ተደምጠዋል። ኢብራሂም ትራውሬ የአገሪቱን የተፈጥሮ ሀብቶች ለህዝቧ በማድረጉ በኩልና ለዜጎችም ያለውን ወገንተኝነት እንዲሁም የአገሪቱን ጂዲፒ ወይም የአገር ውስጥ ምርት ከነበረበት በእጥፍ አሳድጎታል። ነገር ግን በሌላ በኩል የአገሪቱን ሰላም ከማስጠበቅ አንጻር አሁንም ብዙ ክፍተቶችና ለዛም ብዙ ሥራዎች ይጠብቁታል። በቡርኪና ፋሶ ለአስር ዓመታት የዘለቀ የጎሳና የሃይማኖት ግጭት አለ። ይሄም ገና ምንም ያልተነካለት የቡርኪና ፋሶ እዳ ነው። መመሪያና መስፈርቶችን ከምዕራባውያን እንዲቀበል ሲገደር ለኖረው የአፍሪካ አስተዳደር ሥርዓት ኢብራሂም ትራውሬ ሌላ ዓይነት መንገድ ይዞ እንደመጣ የሚገልጹ አሉ። ሰውየው መፍትሄውንም ሲጀምር የእግር ላይ ሰንሰለት ሆኖ ህዝቡን አላላውጉ ሲያሉ ችግሮች ላይ ትኩረቱን አደረገ። በአውሮፓውያን ቀኝ ገዢዎች በተቃኙ ህጎች የቡርኪና ፋሶን ህዝብ ደመንባ የሚያስለቅሱ የከፍተኛ ፍርድ ቤት ዳኞችን ጠራርኮ በምትካቸው የቡርኪና ፋሶን ባህልና ወግ ከዘመናዊው የህግና ፍትህ ስርዓት ያስማሙ ብሔራዊ ማንነትን ያከበሩ ዳኞችን በቦታው አስቀመጠ። ተፈጥሮ ባደለቻት ቡርኪና ፋሶ የምግብና የመኖሪያ ቤት ችግር የፖለቲካ ሴራ ውጤት ነው የሚለው ኢብራሂም ትራውሬ ሁለቱም ቀላል ስራዎች ናቸው አለ። ለዘመናት በባንዳነት ሲያሸረግዱ በነበሩ ባለስልጣኖቿ በድህነት ተዋርዳ ለኖረችው ቡርኪና ፋሶ ሀገሪቱም እንደ ሀገር ከሩሲያ ጎን ለመጠራት ዜጎቿም እንደ ሰው የልጆቻቸውን ተስፋ ለማየት የወሰደባቸው ጊዜ ሶስት ዓመታት ብቻ ነበር፣ 2022 ኢብራሂም ትራውሬ እስኪመጣና እስከ 2025 ብቻ። ኢብራሂም ትራውሬ አንዲት ሀገር በምግብ ራሷን ሳትችል ሉዓላዊት ልትሆን አትችልም የሚለው ፍልስፍናውና እንዲሁም አፍሪካ ከተፈጥሮም ሆነ በዜጎቿ እውቀት በምትፈጥረው ኢኮኖሚዋ የሕዝቧን ተጠቃሚነት በማረጋገጥ ከደህንነት ትወጣለች የሚል ሳቢው ለምዕራባውያኑ ያልጠበቁት ዱብደው ነው ባቸዋል። ሆኖም እስካሁን ኢብራሂም ትራውሬ 18 መፈንቅለ መንግስቶች ተደርገውበታል። ሰውየው ግን እንቅፋቶቹን እያለፈ ጉዞውን አሁንም ቀጥሏል። ከዚህ በፊት የቡርኪና ፋሶ ባለስልጣናት እንደ ሀገር ይበደራሉ፣ እንደ ግለሰብ በውጭ ባንኮች በስማቸው ያስገቡታል። ኢብራሂም ትራውሬ ወደ ሥልጣን በመጣ በሁለት ዓመት ውስጥ ብቻ ሀገሪቱ ያለባትን ዕዳ ከፍሎ ነፃ አድርጓታል። አሁን ቡርኪና ፋሶ በብድር ሳይሆን ከራሷ በሚመነጭ ሀብት እየተንቀሳቀሰች ትገኛለች። ኢብራሂም ትራውሬ የሀገሪቱን ቁልፍ ችግሮች በትክክል የለያቸው ይመስላል። ስለዚህም በሀገሪቱ ያለውን ሥራ አጥነት ለመቀነስ በኤሌክትሪክና በፀሐይ ብርሃን ቻርጅ የሚደረጉ መኪኖች ማምረቻ ከፍቷል። ለምግብ ፍጆታ የሚውሉ የቲማቲም ስንዴና ሌሎች እህሎች ማቀነባበሪያ፣ ሆስፒታልና የቱሪዝም መዳረሻዎች በአጠቃላይ የሀገሪቱን ዜጎች ከባር ማዶ ጥገኝነት ነፃ ሊያደርጉ የሚችሉ ዘጠኝ ሜጋ ፕሮጀክቶችን አስጀምሮ ወደ ሥራ ገብቷል። በቡርኪና ፋሶ የሕግ ታራሚዎች እስር ቤት አይዘጋባቸውም። ከዛ ይልቅ በፍቃደኝነት የግብርና ስራዎችን እንዲሰሩና ራሳቸውንም ሀገራቸውንም እንዲጠቅሙ የሚያደርግ ሕግ አውጥቶ ተግባራዊ አድርጓል። ሊን በተባለው ፕሮጀክት ደግሞ አንድ ሚሊየን መብራት አይተው የማያውቁ ዜጎችን የመብራት ተጠቃሚ የሚያደርግ ፕሮጀክት ወደ ስራ ገብቷል። ሌላው ደግሞ ቡርኪኒዝም የተባለና ለዜጎች የፋይናንስ ምንጭ ሆኖ የሚያገለግል እንዲሁም የሀገሪቱን ኢኮኖሚ ከውጭ ሀገራት ጥገኝነት የሚያላቅቅ ብሔራዊ ባንክ አቋቁሟል። 12 ትሪሊየን የሀገሪቱን ገንዘብ በማውጣት የኮካኮላ ኩባንያን በቡርኪና ፋሶ በማቋቋም ከ10,000 በላይ ለሚሆኑ ዜጎች የስራ ዕድል ፈጥሯል። በአጠቃላይ ኢብራሂም ትሮሬ በአገሩ የጀመራቸው ግዙፍ ፕሮጀክቶች በምርታማነት፣ በድህነት ቅነሳና በሥራ ፈጠራ ላይ እያስገኝ ያለው ውጤት ዓለምን ማስደመሙን ቀጥሏል። ኢብራሂም ትራውሬ የሀገሩን አፍሪኮ ከብ ቶማስ ሳንካራን ፀሐይ ሆኖ እንደተካው የሚናገሩ ብዙ ናቸው። ኢብራሂም ትራውሬ ካስጀመራቸው ግዙፍ ፕሮጀክቶች መካከል የኤሌክትሪክ መኪኖችን የሚያመርተው ኢታዋ የመኪና አምራች ኩባንያ አንዱ ሲሆን የኩባንያ ያመረታቸውን መኪኖች በ7000 ዶላር ብቻ ለአፍሪካ ገበያ ማቅረብ ጀምሯል። የቡርኪና ፋሶ መኪና አምራች በሆነው የተዋ አማካኝነት የሀገር ውስጥ ሀብቶችንና እውቀቶችን በመጠቀም በቡርኪና ፋሶ ተመርቶ የሚገጣጠመው የኤሌክትሪክ መኪና ለከተማና ለገጠር መልክዓ ምድሮች ተስማሚ የሆኑ በ30 ደቂቃ ኤሌክትሪክ ቻርጅ 330 ኪሎ ሜትር ርቀትን መጓዝ የሚችሉና የኤአይ ቴክኖሎጂ የተገጠመላቸው ናቸው። መንግሥት የሰራተኞችን ደሞዝ በ50 በመቶ አሳድጓል። ከቀድሞ ገዥዋ ፈረንሳይ ጋር ያለውን ግንኙነት ሙሉ ለሙሉ መቋረጡን ለማሳየት 2023 ላይ ወታደሮቿን ሻንጣቸውን አስይዞ አባሯል። የመንግስት ሰራተኞችን ደሞዝ በ50 በመቶ አሳድጓል። የብዙ አፍሪካ አገራት ትልቁ ችግር ዛሬም በነጻነታቸው ላይ ሆነው በገዛ ፈቃዳቸው በቅኝ ገዢዎቻቸው ስውር እጅ መዘወራቸው ነው። ኢብራሂም ትራውሬ የቅኝ ግዛት ሳቢያ ዙሪትን በጣጥሶ በመጣል የዓለምን ሚዛን ጠባቂዋ ከምትባለው ሩሲያ ጋር የፈጠረው ጥብቅ ግንኙነት አፍሪካን በታሪክ ለመጀመሪያ ጊዜ የኒኩለር ባለቤት የማድረግ ዕድል እንዳለው ተነግሯል። እጅግ አስገራሚው ነገር ዛሬ ኃያላኑ አገራት የሚከበሩና የሚታፈሩባቸው ኒኩለሮች መስሪያ ጥሬ እቃቸው የሆነውን ዩራኒየም 11 በመቶ ለዓለም የምታቀርበው አፍሪካዊቱ አገር ናሚቢያ ነች። ከዛ ውጭ ደቡብ አፍሪካ፣ ኒጀር፣ ሞሮኮ እና አልጄሪያ ከፍተኛ ዩራኒየም ክምችት ያለባቸው ናቸው። ስለዚህም ኢብራሂም ትራውሬ ከሩሲያ ጋር የጀመረው ወዳጅነት እስከ ኒኩለር ባለቤትነት ሊያደርሰው እንደሚችል የሚገልጹ አሉ። የዛሬውን በዚሁ አበቃን። በሌላ ዝግጅት እስከምንገናኝ በያላችሁበት ሰላም